አይ ፊዮሪ

አሁን አይደለም ፂታ እና ሀኒቾ ጂም ቢሰሩ አሁን ያምርባቸዋል አንቺ አሁን ምንሽ ይልቅ ቀንሺ

ጠዋት ሄደሽሽ በቃ ሂጂ እና ጠዋት እኔ ቁርስ ጋብዝሻለሁ። ችግር የለውም። ደውዪልኝ ስትመለሽ፣ እኮ ስትመለሽ ደውዪልኝ። አሁን ይቺ ስፖርተኛ ትመስላለች። ምግብ ነው ጋብዝሻል ያልኳት፣ ለመንግስት እየሰራች ማርያምን፣ እምልላችኋለሁ። ሪ ከከሳች በቃ እግዚአብሔርን፣ የምር ስፖርት እውነትም ለዋጭ ነው። ይለውጣል ሰውን። ተረጋጋ ጆዬ ጃን ለምንድነው ተረጋጋ ጆዬ ጃን የሚለው ማርሰል ምን አልሽኝ ምን ሆነ ምን ሆነ ምን ጠፍቶሽ ነው? ወደ ላይ ወደ ታች የምትይው ነው? እኔ እኮ አሁን አውሪቻታለሁ፣ ግን ኔትዎርክ ነገ ነው የሚደርሳት። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ምንድን ነው ባናት ላይ ምን? እሺ ነው ሰልፊስቲክ ሰምታይም ምንድነው የምትከፍቱብን እኛ ኢትዮጵያውያንን በኢትዮጵያዊነታችን ምንኮራ ሰዎች ነው? ፊዮሪና ቅዱስ እረፉ። እንደዚህ አይነት ኮሜንት እረፉ። ፊዮሪና ቅዱስ በጣም ታምራላችሁ። ተጋብታችሁ የምትወልዱት ልጅ ሳልኩት፣ እንዴት ሳላችሁት፣ ምን አይነት ልጅ የሚሆን ይመስላችኋል?

ቅዱስ ትወና ነው የተማርከው ምናምን ትንሽ ኢንፎ እየተባልክ እኮ ነው ባይዘው ፊዮሪ እህቴ ትወና ነው የተማርሽው ፊዮሪ ፋዘርጋ ነው ፊዮሪ ፋዘርጋ ነው የተማረችው